ራቁትሽን ቪዲዮ ላኪልኝ ወይ ፎቶ ላኪልኝ ካለሽ ባልሽ እንኳን ቢሆን በፍጥነት ብታመልጪ ነው የሚሻለሽ። ያው ይሄ ማለት በሬ ካራጁ ተገናኝቷል ማለት ነው። እስከ አስር ዓመት እስራት ነው የሚያስቀጣው። ይህ እንግዲህ የማስጠንቀቂያ መልእክት ነው፣ ማለትም አዲስ የመጣ እስካም ነው። ይህም እስካም እንግዲህ በቪዲዮ ኮል ነው የማታውቁት። የቪዲዮ ኮል ይደወልላቸዋል። እናንተም ያንን ቪዲዮ ኮል ታነሳላችሁ። ነገር ግን ከቪዲዮ ኮል ጀርባ ያለው ነገር ደግሞ ሌላ ነው። እነዚህም ሰዎች ኦልሬዲ ይህንን ትራፕ አዘጋጅተው ስለሚጠብቋችሁ እንግዲህ ስክሪን ሪካርድ እያደረጉ ነው የሚጠብቋችሁ። እናንተም የተደወለላ ፊታችሁን የማታቁትን ቪዲዮ ኮል ስታነሱት እንግዲህ ፊታችሁ ይገባል ማለት ነው። እነሱ ደግሞ ያልሆነ ነገር እያረጉ ነው በዛ ቪዲዮ የሚጠብቋችሁ ማለትም ኢቲካል ያልሆነ ነገር ለየት እያረጉ ነው ወይ ፎቶ ነው ወይ ቪዲዮ ነው የሚያሳዩዋችሁ ማለት ነው። እናንተም ትደናበራላችሁ። ምክንያቱም ያነገር ነገር ሰርፕራይዝ ነው የሚሆናችሁ። እነሱ ግን ስክሪን ሪካርድ እያረጉ ነው ኦልሬዲ ማለት ነው። ታዲያ እናንተም ይሄ ተግባር እናንተ ላይ የተፈጸመ ስላልሆነ ደንግጣችሁ እንግዲህ ፊታችሁ እየታየ ትዘጉታላችሁ። ከዛ በኋላ ነው እስካሁን የሚጀምረው ስልክ ይደወልላችኋል። እንደዚህ አይነት ቪዲዮ እየሰራችሁ ነው ትባላላችሁ። ይህም በቪዲዮ ማስረጃ አለኝ እንደዚህ አይነት ነገር ኮንቨርሴሽን ነበራችሁ ከእንደዚህ አይነት ሰው ጋር ስለዚህ እንደዚህ አይነት ብር ክ ያ ፖስት እናደርገዋለን ብለው ብለው ብላክሜል ያደርጓችኋል ማለት ነው። እናንተም ያን ነገር እንዳልፈጸማችሁ ታውቃላችሁ ነገር ግን የሚመለከተው ሰው ያን ነገር እየፈጸማችሁ እንደሆነ ነው የሚገባው። ያው እውነቱ ያለው እናንተ ጋር ነው ነገር ግን ብዙ ሰው ያን እውነት አያውቀውም ስለዚህ ባለትዳር ከሆናችሁ ለባለቤታችሁ ይላካል ለቤተሰቦቻችሁ እንደዚህ የተደረገ እንግዲህ ብላክሜል ትደረጋላችሁ ማለት ነው። ስለዚህ ጥንቃቄ አድርጉ ሁለት ነገር ተጠቀሙ መጀመሪያ የማታውቁትን ቪዲዮ ኮል አታንሱ ካነሳችሁ ደግሞ ካሜራውን መሸፈን እንዳትረሱ ያንን ቪዲዮ ኮል ይደወላችሁ ሰው የምታውቁት ከሆነ እንግዲህ ታናግራላችሁ ትቀጥላላችሁ ያለበለዚያ ስልኩን ወዲያውኑ ትዘጋላችሁ ካሜራችሁ መሸፈናችሁና እርሱ ይህ ነገር ከመሆኑ በፊት ተጠንቀቁ ለማለት ነው። ይህንን ነገር ያጋራን እንግዲህ እናቲ ነው። እናንተን መጠንቀቅ አለባችሁ ብዬ አስባለሁ። ይስጥልኝ፣ እንዴት ናችሁ? እንደምን አላችሁ ተመልካቾች? ዛሬ በዚህ ርዕስ ጉዳይ ላይ ነው የምናወራው። ማለትም እኛ በማላውቀው ስልክ ወይ ደግሞ አናውን ነንበር በሚባል ይደወልና ቪዲዮ ኮሉ ፊታችንን ስካን ያደርጋል እኛ የማንፈልገውን የማንፈቅደውን ቪዲዮ ይሰራበትና ፖስት ይደረጋል ማለት ነው። አጋጣሚ ሆኖ ፌስቡክ ላይ እኔ ተደውሎልኝ ነበር። ማላቀው ስልክ ነው፣ ከላይ አረበኛ ነው ኮንታክት የምንጽፍበት ቦታ ላይ ያለው አረበኛ ነው። ስለማላውቀው ምስሌ ደብቄ አነሳሁት። ይህን ሰምቼ አልነበረም ግን እንደዛ ያደረግኩት ስለማላውቀው ብቻ ማለት ነው። ከዛም ሳነሳው የሚታይ ነገር የለም እነሱ ጋር። ይህንን ቪዲዮ ስሰማ፣ ግን በተለያዩ ሰዎች ጋር ዜና ሆኖ ሲሰራ በጣም ገረመኝ። ከዚሁ ጋር በተያያዘ ጉዳይ ግን የራቁት ቪዲዮ ወይ ደግሞ ፎቶ በተመለከተ ሶሻል ሚዲያ ላይ ፖስት አለ ወይ ደግሞ ለቤተሰብ እንልካለን ለሰው እናሳይባቸዋለን በማለት ቪዲዮ ኮል ተደውሎ እስካን የሚያደርጉት የማናቃቸው ሰዎች ናቸው። ግን የሚያውቁን የምናቃቸው አብረው ብዙ ነገር ያሳለፉ ባሏ ራሱ ባሏ ከተፋቱ በኋላ ፎቶ እና ቪዲዮን በመያዝ ፌስቡክ ላይ፣ ቲክቶክ ላይ በተለያዩ ሶሻል ሚዲያዎች ላይ ይለቅብሻለሁ፣ ይህን ያህል ብር ካላመጣሽ በማለት አንዲት እህታችን ሲያስፈራራ በስፒቸር ላይ ሽር አድርጋ ነበረ። ግን እንደዚህ አይነት ጉዳዮችን ከህግ አንፃር እንዴት ይታያል የሚለውን የህግ ባለሙያው አዲስ ያለችው አዳምጠን ይመለስ። አዲስ መሐመድ እባላለሁ ጠበቃና የህግ አማካሪ ነኝ። በኮምፒውተር አዋጅ 958/2008 በግልጽ እንደተቀመጠው አንቀጽ 13 ላይ የኮምፒውተር ስርዓትን በመጠቀም ስዕልን፣ ቪዲዮን፣ ንግግርን፣ ጽሁፍን አንድን ሰው ለመጉዳት ወይም ደግሞ ቤተሰቦቹን ለመጉዳት በማሰብ እንዲህ አይነት ድርጊት የተደረገ ወይም የተፈጸመ እንደሆነ እስከ ሶስት አመት እስራት ያስቀጣል ይላል። ነገሩ ከባድ የሆነ እንደሆነ እስከ አምስት አመት ያስቀጣል ተብሎ ተደንጓል። ንኡስ ቁጥር ሁለት በግልጽ የተጎጂውን ወይም ደግሞ የተጎጂውን ቤተሰብ በሚመለከት መረጃን፣ መልእክትን በኮምፒውተር ስርዓት አማካኝነት በተደጋጋሚ በመላክ በማሰራጨት የተበዳዩን የኮምፒውተር ኮሚኒኬሽን በመከታተል ፍርሃትን፣ ስጋትን ወይም ደግሞ የስነ ልቦናን ጫና የፈጠረ እንደሆነ ከአምስት አመት በማይበልጥ እስራት የደረሰው ጉዳት ደግሞ በጣም ከፍተኛ ከሆነ ደግሞ እስከ አስር አመት የሚደርስ ጽኑ እስራት ያስቀጣል ተብሎ በግልጽ ተቀምጧል ማለት ነው። ብዙ ጊዜ ለምሳሌ ታዋቂ ሰዎች ሲሆኑ፣ አስተማሪዎች ሲሆኑ፣ አርቲስቶች፣ ኡስታዞች ሊሆኑ ይችላሉ፣ ፓስተሮች ሊሆኑ ይችላሉ፣ የመንግስት ባለስልጣናት ምናምን ሊሆኑ ይችላሉ። የሚደርሰው ጉዳት የማይተካና የማይመለስ ስለሆነ የሚያስቀጣው መጠን ከፍ ያለ ነው ማለት ነው። ስለዚህ እንዲህ አይነት ኮምፒውተርን በመጠቀም ሰዎችን የምናስፈራራ ሰዎች ተገቢውን ጥንቃቄ ልናደርግ እስከ አስር አመት እስራት ነው የሚያስቀጣው። ሌላው የፍታ ብሔርን በተመለከተ የሚደርሰው ጉዳት በደረሰው ጉዳት ልክ መጠየቁ እንዳለ ሆኖ ነው የወንጀል ቅጣቱ እስከ አስር አመት የሚያስቀጣው። ስለዚህ በጣም ብዙ የቲክቶክ ቤተሰቦቼ እንደው እንደዚህ ብሎ ያስፈራራኛል፣ እንዲያስፈራርት ሆናል፣ ምን እናደርግ ያላችሁ ጥያቄ አመጣችኋል። ስለዚህ በዚህ አዋጅ መሰረት ጥያቄያችሁ መልስ ያገኘ ይመስለኛል። በተለይ ደግሞ ይሄ የሚገጥማቸው አረብ ሀገር ላይ ያሉ ህብቶችን ነው። ምክንያቱም ብራላችሁ ይሰራሉ፣ ያመጣሉ በሚባል ደረጃ ስለሚታሰብ ማለት ነው። እዚህ በፊትም ሜላት አርቲስት ሜላት ማንኛውም ፍቅረኛሞች የሚነሱት ፍቅረኛሞች አይነት ፎቶ ነው። እሱን ነው ለቃሉ ብሎ እያስፈራራ ያለው። በተለይ ሴቶች ፍቅር ውስጥ ስንሆን ድፍን ነው የምንለው። ነገ ላይ ጥል ይመጣሉ የሆነ ነገር ሀፕን ያደርጋል ብለ አታስብም። ግን ራሳችንን ብንጠብቅ ብዬ ነው ማምነው። ምክንያቱም በእኔ ተማሩ። እኔ በፍቅር ውስጥ ሆኜ የተነሳሁት ፎቶ ነው። አሁንም ደግሜ መናገር ፈልገው የእርቃን ፎቶ አይደለም ቢለቀቅም ያ ሰውዬም አብሮ የሚታይበት ፒክቸር ነው። እና ራሳቸውን ይጠብቁ ማለት ነው ፈልቀው መጨረሻ ላይ ግን የዚህ ነገር ተጠቂ የምትሆነው አብዛኛውን ጊዜ ሴቷ ናት። እኔ እስካሁን ድረስ የተለያዩ ቲክቶክ ላይ ሆነ ፌስቡክ ላይ በማንኛውም ሶሻል ሚዲያ ላይ ወንድ ልጅ ፎቶን ፖስት ልታደርግብኝ ነው ወይ ደግሞ ቪዲዮን ፖስት ልታደርግብኝ ነው ሲባል አልታየም። ሴቷ ናት ብዙውን ጊዜ እንደዚህ ስትል የምትሰማው። እና መዋደድ እንዳለ ሁሉ መጣላት አለ ስለዚህ ይህንን አገናዝበን ግንኙነታችንን በዚህ መልኩ መሄድ ነው። አንዲት እህታችን በጸብ አይደለም ቪዲዮ የተለቀቀባት ስልኳ ጠፋት። ቪዲዮውን የቀረጸችው ከጓደኞቿ ጋር ትሪፕ ከወጣችበት ሰዓት ራሷን ትቀርጻለች፣ ፎቶ ታነሳለች። ያ መረጃ ያለው ከእሷ ጋር ነበረ። ስልኳ ይጠፋል። ስልኳ ከጠፋ በኋላ የኢሞ ግሩፕ ላይ ነው ቪዲዮ ፖስት የተደረገው። የሚያውቋት ሰዎች ደውለው አንችነሽ እንደዚህ ያደረግ ሽ ብለዋልኝ አለች ገብታ በምታይበት ሰዓት ከስልኳ ላይ ወስደው ነው ፖስት የተደረገው አስባችሁታል ሰው ባያደርግባችሁም ራሱ በተለያየ መንገድ ስልካችሁ ላይ ያለ ነገር ሊወጣ ይችላል ስለዚህ ቢታይ የማያሳፍር ለእናንተ የማትሰቀቁበት ነገር ነው ስልካችሁ ላይ ማስቀመጥ ያለባችሁ ምን አንፃር መሰላችሁ ይህ ያዘጋጀ አንድ እህት አረብ ሀገር ነው ያላችሁ ባሏ ማለትም የተጋቡ አይመስለኝም እንዲሁም ፍሬንድ ላይ ናቸው፣ እጮኛነት ጊዜ ላይ ናቸው። እና በዚህ ጊዜ ላይ እንዳሉ ነበረ ፀጉሯን ተገላልጣ ምናምን ፎቶ ተልክለታለች። እሱን እሱን ፎቶዎች አወጣለሁ ብር ካላክሽልኝ እያለ ለረዥም ጊዜ ብር ሲወስድባት ነበር፣ ከሷ ማለት ነው። እናም ሀቢባ ፔጅ ላይ ገብታ እንደዚህ እንደዚህ እያደረገኝ ነው ብላ ትናገራለች። አስባችሁታል እናንተ እየሰራችሁ የራሳችሁ ጎደሎ አለ፣ የቤተሰብ ጎደሎ አለ ብዙ የሚደረግ ነገር እያለ ገና ለገና ፖስት እንዳይደረግብኝ በማለት ብቻ የምትሰሩትን ብር ደስ ሳይላችሁ ሳትፈቅዱ እናንተ ላባችሁን ጠብ እያደረጋችሁ እየሰራችሁ ለሰው መላክ በጣም ከባድ ነው እና ሰውንም አልመን እራሳችንን መጠንቀቅ አለብን። ልክ እንደ ልጅቷ ስልካችን ከእጃችን በወጣ ሰዓት ምን እንደሚፈጠር አናውቅም። ራቁትሽን ቪዲዮ ላኪልኝ ወይ ፎቶ ላኪልኝ ካለሽ ባልሽ እንኳን ቢሆን በፍጥነት ብታመልጪ ነው የሚሻለሽ። ያው ይሄ ማለት በሬ ካራጁ ተገናኝቷል ማለት። ወንድ ልጅ ደህና አድርጎ ሊገንዝሽ ሲያስብ የሚጠይቅሽ ጥያቄ ይህን ጥያቄ ነው። ስለዚህ በዚህ ሰዓት ፍቅረኛም ይኑራችሁ ባልም ይኑራችሁ፣ የተራራቀ ሀገር እየኖራችሁ በቪዲዮ ኮል ወይም በፎቶ ራቁትሽን ሆነሽ ላይሽ እፈልጋለሁ ቪዲዮ ቀርጸሽ ላኪልኝ ካለሽ ሊያበቃልሽ ጊዜው የደረሰ መሆኑን በደንብ ማወቅ አለብሽ። እንዲህ አይነት ጥያቄ ጤናማ ጥያቄ አይደለም። ስለማፈቅረው፣ ስለሚያኮርፈኝ፣ እንዳላጣው በሚባሉ ተራ በሆነና በማይመስል ምክንያት ክብርሽን በጭራሽ አሳልፈሽ እንዳትሰጭ። ለሴት ልጅ የክብር ጉዳይ የህልውና ጉዳይ ነው። ለወንድ ልጅ ችግር የለውም። ሴት ልጅ የክብሯና የገላዋ ህልውና እጅግ በጣም ትልቅ ዋጋ የሚሰጠውና ትልቅ ክብር የሚሰጠው ነው። በወንዶች አለም ይሄ ችግር የለውም ወንድ ልጅ ራቁቱን ሲሄድ ብታዩ ምን ችግር አለው ወንድ አይደል እንዴ ተብሎ ነው የሚታለፈው አንቺ እንኳን ራቁትሽን ታይተሽ ቀርቶ ትንሽ ገለጥለጥ ያለ አለባበስ የለበሰች ሴት እንኳን ስትታይ አበሻ እንዴት አድርጎ ከፍና ዝቅ አድርጎ እንደሚናገርሽ በደንብ ታውቂዋለሽ እኛ ኢትዮጵያውያንን ባህል ወግና ስርዓት የሚባል ነገር አለ ሌላው ዓለም እንደፈለግሽ ሁኚ፣ ማንንም እንዳሰሚ፣ ሰው ምን ያመጣል ብለሽ አታስቢ፣ እንደፈለግሽ ልቅ ሁኜ የማለት ባህል አላቸው፣ ምዕራባውያኑ ማለት ነው። እኛ ኢትዮጵያውያን ግን በጣም በጣም በእምነትና በስርዓት ተቆንጥጠን ግብረ ገብነት ተምረን ያደግነን። ስለዚህ የምታረጊው ነገር በሙሉ በጣም ትኩረትና አጽንዖት ይሰጠዋል። ስለዚህ በርቀት በስልክሽ ከፍቅር ጓደኛሽ ወይ ከትዳር ጓደኛሽ ጋር የምታርጊው ግንኙነት ይታሰብበት። በኋላ አንዴ ጎሉ ከገባ በኋላ መልሰሽ ዋጋሽን ለማስመለስ በጣም ከባድ ነው። ሕይወት እንደ እግር ኳስ ጨዋታ አይደለም። ጎል ሲገባብሽ መልሰሽ ለማግባት እድሉ ላይኖርሽ ይችላል። አንዴ ከተቀደምሽ ተቀደምሽ ነው።